በሀገራችን የሚስተዋለው የጥላቻ ንግግር ጉዳት እንዳያስከትል መንግሥት በተቋማት ግንባታና ሕጋዊ እርምጃ በመውሰድ የተጀመሩ ተግባራትን አጠናክሮ ሊያስቀጥል እንደሚገባ የሕግና ሕዝብ አስተዳደር ምሁሩ ዶክተር ቹቹ አለባቸው አሳሰቡ። ዶክተር ቹቹ የሃይማኖት ተቋማትና የሚመለከታቸው አካላትም የጥላቻ ንግግር በሀገርና በሕዝብ ላይ የሚያደርሰውን ጉዳት ተገንዝበው ኃላፊነታቸውን ሊወጡ ይገባል ብለዋል። አድኖ ማርቆስ ተጨማሪ አለው። የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ ላይ እንደተቀመጠው የጥላቻ ንግግር በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔር ብሔረሰብና ህዝብን፣ ሃይማኖትን፣ ጾታን፣ ወይም አካል ጉዳተኝነትን መሰረት በማድረግ ሆነ ተብሎ ጥላቻና ጥቃትን የሚያነሳሳ ንግግር ማድረግ የሚል ትርጓሜ ተሰጥቶታል። የጥላቻ ንግግርን አስመልክቶ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የህግና ህዝብ አስተዳደር ምሁሩ ዶክተር ቹቹ አለባቸው የጥላቻ ንግግር በአለም አቀፍ ደረጃ ከባድ ተጽዕኖ ማድረሱን አንስተዋል። በተለይ በሩዋንዳ የጥላቻ ንግግር ያስከተለው የዘር ፍጅት በሌሎች ሀገራት እንዳይደገም ዓለም ትምህርት ሊወስድበት የሚገባ እንደሆነ ገልጸዋል። በሁቶዎችና ቱትሲዎች ነው። እንግዲህ ቱትሲዎች አናሳዎች ናቸው። ሁቶዎቹ ደግሞ በሩዋንዳ ማጆሪቲ ተብለው የሚጠቀሱት ናቸው። እና የተጠቁትን በአብዛኛው ቱትሲዎች ናቸው። በእርግጥ ለዘብተኛ ትክክል አይደለም የቱትሲዎች መጠቃት ብለው የቆሙ ለዘብተኛ ሁቶዎችም ተጠቅተዋል። ታርጌቱና ኢላማው ግን የነበረው ቱትሲዎችን ነው፣ ወይም አናሳ የሚባሉትን ማጥፋት ነው። እና እነዚህን እንደ ሰው ያለመቁጠር ከእንስሳት ጋር የማመሳሰል እባቦች ናቸው፣ እንሽላሊቶች ናቸው፣ ለሁቱዎች ጸር ናቸው፣ ጠንቅ ናቸው፣ የሚታመኑ አይደሉም፣ እንዲህ አይነት ትርክቶች ተጠርኮባቸው ይሄ ደግሞ በሚዲያዎች ተሰብኮ በህብረተሰቡ ጭንቅላት ውስጥ እንዲሰፍር ተደርገው የጸጥታ ኃይሎች ይህን ሀሳብ ገዝተው ወደ ድርጊት የተቀየረበትና ሩዋንዳ ዛሬ በዓለም ላይ የማይረሳና ሌሎች እንዲማሩበት በየዓመቱ እንዲዘከር የተደረገበት ክስተት እናያለን። በጥላቻ ንግግር ምክንያት በሩዋንዳ የተፈጸመው የዘር ፍጅት በሀገራችን እንዳይፈጸም በርካታ ጥረቶች መደረጋቸውን ያነሱት ዶክተር ቹቹ በሚገባው ልክ ትኩረት ባለመሰጠቱ በሀገራችን ጉዳቶችን አስከትሏል ነው ያሉት። አንድ ሀገር እንደ ሀገር ልትጸና ካስፈለገ ከሁሉ በፊት የህዝቦች አንድነት፣ የህዝቦች መተማመን እጅግ በጣም አስፈላጊ ነው። የተዛባ ትርክትና የጥላቻ ንግግር ይህንን አሳጥቶናል። አንድነታችንን ከማናገት ባሻገር አክቹዋሊ በአክትም ደረጃ ቢሆን በሚሊዮኖች የሚቆጠሩ ዜጎቻችን እንዲፈናቀሉ አድርጓል። እነዚህም በሙሉ ደምረህ ስታያቸው አንድ ጠንካራ ሀገረ መንግስት በመገንባት ሂደት ውስጥ የጥላቻ ንግግር በጣም ትልቁ ሳንካ ሆኖ ነው የሚታየው በአሁኑ ጊዜና ሚሊዮንና መሰል ከባባድ በደሎች አስከትሏል። ሩዋንዳ የዘር ፍጅት ያስከተለውን የጥላቻ ንግግር ለማስቆም በተለይም ማህበራዊ እርቅ በማድረግ ለሰላም ግንባታ የሚያገለግሉ ተቋማትን በመገንባት ጠንካራ ስራ መስራቷን ያነሱት ምሁሩ፣ በኢትዮጵያም በጥላቻ ንግግር ምክንያት ሊከሰት የሚችልን አስከፊ ጉዳት ለማስቆም የተጀመሩ በጎ ተግባራትን አጠናክሮ ማስቀጠል እንደሚገባም ይመክራሉ። ሚዲያው ነው አንዱ ችግር ፈጣሪ የነበረው በሩዋንዳ አንዱ ተቋም እሱ ነው። እሱን ለማስተካከል የሚደረግ ጥረት አለ። ጉዳዮችን በህብረተሰብ ስምምነት ለመፍታት የሚደረግ ጅምር አለ። አሁን የሚታየው ኮሚሽን እሱን አድርገህ ልትወስደው ትችላለህ። እኒህ የመሳሰሉ እንቅስቃሴዎች ኢትዮጵያ ውስጥ አሉ። የህግ ተቋማትን የህግ ፍሬምወርኮችን የማስተካከል ጉዳይ አለ። ጥንካሬ ግን ይጎለዋል። ጥንካሬ ይጎለዋል። የትምህርት ስርዓታችን በተሳ ለክ ተሎ ማስተካከል ይቀረናል። የማህበረሰብ እርቅ የማህበረሰብ በሽምግልና የሚፈቱ ጉዳዮችን የመፍታት የህጋዊ እርምጃዎችም እንግዲህ አንዳንድ ጉዳይ ያዚህም ዘሉ ወደ ህግ መሄድ መቻል አለበት። አስተማሪ የሆኑ እርምጃዎችን በመውሰድ የሚቀሩ ጉዳዮች አሉና እነዚህን አንዱ እርምጃ ብቻውን አይፈታቸውም፣ መቀናጀት አለባቸው። የሃይማኖት ተቋማት፣ የፖለቲካ ፓርቲዎች፣ ወጣቶች፣ የሚዲያ አካላትና የሚመለከታቸው ሁሉም የጥላቻ ንግግር ሀገር የሚያፈርስ ሀሳብ መሆኑን ተገንዝበው ኃላፊነታቸውን ሊወጡ እንደሚገባ አሳስበዋል። ኢትዮጵያ ህዝብ አብዛኛው ከዘጠና ፐርሰንት በላይ ሃይማኖት ያለው ነው ይባላል እና ሃይማኖት ደግሞ ማንኛውም ይሁን ማንም ጥላቻን አይደግፍም። የጥላቻ ሰበካን ሁሉም ሃይማኖቶች ይቃወማሉ። ሁሉም ሃይማኖቶች ደግሞ መሪ አላቸው። እነዚህ መሪዎች የሚመሩትን ተከታዮቻቸውን አማኞቻቸውን ከጥላቻ ንግግርና ከሀሰት መረጃ እንዲርቁ ራሳቸውም ርቀው ሌላውን እንዲያስተምሩ በማድረግ ትልቅ አቅምና ጉልበት ያላቸው ይመስለኛል። እነሱ በጣም ስራቸውን ቢሰሩ ጥሩ ነው። ሌላው የፖለቲካ ፓርቲዎች አሉ፣ ማህበራዊ ሚዲያ ተጠቃሚ ወገኖች አሉ። እነዚህ እነዚህ አካላት በሙሉ ተደምረው አገራችን ከማጣታችን በፊት ህዝባችን ከመበታተኑ በፊት የአገራችን ዕጣ ፈንታ ጉዳይ በጋራ ኃላፊነት ተሰምቶን በጋራ እንዲህ ዓይነት አደጋዎችን ብንመክት መልካም ነው እላለሁ። በኢትዮጵያ የሚስተዋለው የጥላቻ ንግግር መሰረቱም ከጣሊያን ወረራ ጀምሮ መሆኑን ያነሱት ሞሩ ጉዳዩ ተገቢ ባልሆነ የማህበራዊ ሚዲያ አጠቃቀም ታግዞ እየተባባሰ በመሆኑ ትኩረት ሊሰጠው እንደሚገባም ገልጸዋል።